በተወደደው ልጇ ትዕዛዝ አንበሶች ለእመቤታችን እንደ ሰገዱ ልመኗ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሄሮደስ ፊት ሸሽታ ወደ ግብፅና ወደ ኢትዮጵያ በምትጓዝበት ጊዜ ከበረሃ አንበሶች ወደ እነሱ መጡባቸው። ዮሴፍም ከግርማቺ የተነሳ ፈርቶ እመቤታችንን ጥሏት ወደ ኋላው ሸሸ። እመቤታችንም በዚህ የተነሳ አደነገጠችና በብዙ ለቅሶ አለቀሰች። ልጇንም ከሰሎሜ ጀርባ ወስዳ አዘለችውና ወደ ዮሳፍጥ በረሃ ሸሸች። በዚያም ጊዜ የተወደደ ልጇ አንበሶቹ ወደ አንቺ በፍጹም አይደርሱምና፣ በሩጫ ብዛት ሰውነትሽን አታድኪሜ፣ አይዞሽ፣ ረጋቤ አትፍሪ አላት። ይህንንም ተናግሮ በጀርባ ላይ ታዝሎ እንዳለ ፊቱን ወደ አንበሶቹ መለስ አደረገ እና ገሰጻቸው። አንደኛውንም አንበሳ ጠርቶ ዮሴፍን ከሸሸበት ቦታ ሄደ ጥራው፣ በአንተም ላይ ተቀምጦ የመጣ ዘንድ ያለማስፈራት ወደ እርሱ ቅረብ ብሎ አዘዘው። አምስቱንም አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እርሷ ቀርበው ሰገዱላት። በጀርባው አዝላው ሳለ ፊቱን ወደ ደቡባዊ ምዕራብ አዞረና እጁን አንስቶ ሦስት ጊዜ በመስቀል አምሳል ባረከ። አንበሳውም እንዳዘዘ ወደ ዮሴፍ ሄዶ ሰገደለትና ፈጣሪያችን ወደ እሱ ተሸክሜ አደርስ ዘንድ ስላዘዘኝ እና በጀርባ ላይ ወጥተ ተቀመጣለሁ። አንበሳውም በሰው ቋንቋ በመናገሩ ዮሴፍ ድንጋጤው ተወገደለትና እያደነቀ በአንበሳው ላይ ተቀምጦ ወደ እሷ መጣ። ከዚህም በኋላ የተወደደ ልጇ ጉዟችን እንቀጥል ዘንድ አንበሶቹ ከፊታችን ይቅደሟላት። እመቤታችን ልጅ ሆይ አሁንስ በመንገድ ብዛት ደክሜያለሁና ትንሽ አሳርፈኝ ወይንም የአንተን ሞት ከማየቴ በፊት በሞት አሰናብተኝ ብላ ጠየቀችው። እሱም የእኔ ሞት ለዓለም ሁሉ ደስታ ስለሆነ አንቺ በእኔ ሞት ብታዝኝም በመነሳቴ ደስ ይልሻል። የእስራኤል ወገኖች ዘመዶችሽም በዚህ ይደሰታሉ። ከሞቴ በኋላ አባትሽ ዳዊት እግዚአብሔር የሕዝቡ ምርኮ በመለሰ ጊዜ እስራኤል ያዕቆብም ፍጹም ደስታን ያደርጋል ብሎ እንደተናገረ ከመለኮቴ ጋር አዋሃጄ ንጹሕ የሆነ ሥጋሽም በመልበሴ የሲዮል ምርኮ መልስ ዘንድ መጥቻለሁና አላት። ዳግመኛም ልጄ ሆይ እንደ ቃልህ ይደረግልኝ፣ እንዲሁም ፍቃድህ ሆኖ ታስረዳይ ዘንድ አንዲት ቃል እጠይቀሃለሁ ብላ ለመነችው። እሱም እሺ በጎ ሁሉም እንደወደድሽ ይደረግልሽ አላት። ከዚህ በኋላ ሁልጊዜ በጀርባይ ላይ ሆነህ ወደ ደቡባዊ ምዕራብ የምትባርከው ስለምነው ብላ እንደገና ጠየቀችው። እሱም እናቴ ሆይ ስሚልንገርሽ በኋላ ዘመን በዚያች ኢትዮጵያ በምትባል አገር ውስጥ ከአንቺ መወለዴን ሳያዩ በመስማት ብቻ የሚያምኑ ብዙ ቅዱሳኖች ይወለዱባታል ብሎ ነገራት። አይሁድ ግን ኢሳይያስ በትንቢቱ እንሆ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ሲሆን፣ በዓይናቸው እያዩ በጆሮአቸው እየሰሙ በምቀኝነታቸው እኔን ይገድሉኛል። ከዘመዶቼ ጋር ሳለሁ በእኔ ላይ ክፉውን ሥራ ሁሉ እንዲሁ ይሰሩብኛል። አንቺም በዘመዶችሽ በአይሁድ ምቀኝነት የተነሳ በምድረ ግብፅና በኢትዮጵያ ወራጃዎች ሁሉ ስደትና መከራ የሚያገኝሽ ስለዚህ ነው። እናቴ ሆይ በዚች በመባረካት አገር ኢትዮጵያ የሚኖሩ ሰዎችን እስከ ዓለም ፍጻሜ ድረስ አስራት የሆኑልሽ ዘንድ ሰጥቸሻለሁ፣ አላት። ብርክት እመቤታችን ማርያምም ተቀዳሚ ተከታይ የሌለው አንድ ልጁ አንተን ወደዚህ ዓለም የላከ አብ የተመሰገነ ነው። መለኮትህን ከሥጋ ጋር አዋህደህ በፍቃዴ ከእኔ የተወለድክ አንተም የተመሰገንክ ነህ አንተን እወልድ ዘንድ ያጸናኝ መንፈስ ቅዱስም የተመሰገነ ነው። ልጄ ሆይ አንተ አስቀድመ እንደ ነገርከኝ ሁሉ ታሪኳ እጅግ በጣም አስደስቶኛልና ፍቃድስ ቢሆን ያችን አገር ጎበኛ ዘንድ እወዳለሁ አለችው። የተወደደ ልጇም እናቴ ሆይ እሺ፣ በጎ ጊዜው ሲደርስ አሳይሻለሁ ፍቃድሽን ልፈጽም መጥቻለሁና አላት። በዚህም ጊዜ ስለዚህች አገር ቃል ኪዳን ስለሰጣት የተወደደ ልጇን ፈጽማ መሰገነችው። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብን። ምንጭ ታምረ ማርያም ሠላሳ አምስተኛ ታምር።